ጣሊያንና ጀርመን እግረኛ ጦር የማንቀሳቀሱን ጉዳይ አላስፈላጊና ጠብ እንደማጫር የሚቆጠር ነው በማለት እንደማይስማሙ ቢገልጹም ከድሮንና ከሚሳኤል ጥቃት ራሳቸውን መከላከል የሚያስችል አቅማቸውን በመገንባቱ ላይ ግን ተስማምተው የቤት ሥራቸውን ጀምረዋል። ፖላንድ የአየር ክልሏን ለመጠበቅ የምታደርገውን ዝግጅት ከጀመረችም ረዘም ያለ ጊዜን ያስቆጠረች ሲሆን ምናልባትም የኒውክለር መሣሪያ ባለቤት የመሆን ዕድሏም በኔቶ ሊመቻችላት ይችላል ተብሏል። ይህ የአውሮፓውያኑ መበርገግና ጦር ሰባቂነት ያላስደሰታት ሩሲያም ጉዳዩን በተመለከተ ቁርጥ ያለ መልስ ሰጥታለች። ሆላንድን የኒውክሌር መሣሪያ ባለቤት የማድረጉ ጉዳይ ትርፍ የለሽ መፈታተን ነው ያሉት የሩሲያው መሪ ቭላድሚር ፑቲን እግረኛን ወደ ዩክሬን እናዘምታለን የሚል አቋምን ለያዘው ለፈረንሳዩ ማክሮን ደግሞ ታሪክን ጠቅሰው ማስጠንቀቂያ ሰጥተዋል። ፑቲን ለማክሮን ባስተላለፉት መልእክት ወደ ዩክሬን እግረኛ ለማንቀሳቀስ ከማሰብህ በፊት የናፖሊዮንን ታሪክ ተመልከት። ናፖሊዮን ሶቪየትን ለመውረር በተንቀሳቀሰ ጊዜ የደረሰበትን ሽንፈትና ውርደትን ማስታወስ ብለውታል።